ጤና ይስጥልኝ የአሻም ተከታታዮች፣ እንደምንቆያችሁ። ለዛሬ ዕለተ አርብ ግንቦት 15 ቀን 2017 ዓ.ም የተሰናዱ የአሻም ሰባት ዜናዎች ወደ እናንተ የሚያልፉበት ሰዓት ላይ ተገኝተናል። በቅድሚያ ዋና ዋና እርዕሰ ጉዳዮችን እንጠቁማችሁ። የኢትዮጵያና የፈረንሳይ ትብብር በብዙ ዘርፎች ተጠናክሮ መቀጠሉ ተገለጸ። መንግስት ለቅርሶች ጥበቃ ትኩረት ሰጥቶ እየሰራ ነው ተባለ። ወንደልን በመከላከል ሂደት ውስጥ የህብረተሰቡ ተሳትፎ ከፍተኛ ሚና እንዳለው ተጠቆመ። የኢትዮጵያና የፈረንሳይ ትብብር በብዙ ዘርፎች ተጠናክሮ መቀጠሉ ተገለጸ የተባለው ጠቅላይ ሚኒስትር አብይ አህመድ ከፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን ጋር በፓሪስ ባደረጉት የሁለትዮሽ ውይይት ላይ ነው። ጠቅላይ ሚኒስትሩ ከፕሬዚዳንት ኢማኑኤል ማክሮን ጋር ግንኙነታችንን እና ትብብራችንን በሚያጠናክሩ ሰፋ ያለ መጠነ ራዕይ ባላቸው ርዕሰ ጉዳዮች ላይ መወያየት ምንጊዜም አስደሳች ነው ሲሉ ተናግረዋል። ጠቅላይ ሚኒስትር አብይ አህመድ ለተደረገላቸው ደማቅ አቀባበልና በታህሳስ ወር በአዲስ አበባ ከነበረ ውይይት ይት ቀጥሎ ስለ ተካሄደው ውይይት ምስጋናቸውን ማቅረባቸውን አሻም ከኢዜአ ያገኘችው መረጃ ይጠቁማል። ትብብራችን በብዙ ጠቃሚ ዘርፎች የቀጠለ ሲሆን የንግድ ትስስሮቻችንን የበለጠ ማሳደግ ከቅድሚያ የትኩረት ማዕከሎቻችን አንዱ ነው ሲሉም አክለው ተናግረዋል። መንግስት ለቅርሶች ጥበቃ ትኩረት ሰጥቶ እየሰራ ነው ተባለ። መንግስት ለቅርሶች እድሳትና ጥበቃ በሰጠው ልዩ ትኩረት ተዘንግተው የነበሩ ቅርሶችን በማደስ ለሕዝብ ክፍት እንዲሆኑ ማድረግ መቻሉን የቱሪዝም ሚኒስቴር ሰላማዊት ካሳ ተናገሩ። በኢትዮጵያ ቅርስ ባለስልጣን በተዘጋጀው ሁለተኛው የቅርስ ምርምር ጉባኤ ምርምር ለቅርስ ጥበቃና ልማት በሚል መሪ ቃል ተካሂዷል። የቱሪዝም ሚኒስቴሯ ሰላማዊት ካሳ በዚህ ወቅት እንዳሉት ከሆነ ኢትዮጵያ ብዙ ታሪካዊ ባህላዊና የተፈጥሮ ሀብት ያላት ሀገር ብትሆነው ሀብቷን በሚገባው ልክ ሳትጠቀም ቆይታለች ብለዋል። መንግስት ባለፉት አምስት አመታት ለዘርፉ ልዩ ትኩረት በመስጠት በሰራቸው ስራዎች ተዘንግተው የነበሩ ቅርሶች ታድሰው ለህዝብ ክፍት እንዲሆኑ ተደርገዋል። በእድሳት ላይ የሚገኙትም ወደፊትም ክፍት ይሆናሉ ብለዋል ሚኒስትሯ። በኢትዮጵያ ከ1950ዎቹ ጀምሮ በቅርስ ላይ በርካታ ምርምሮች እየተካሄደ መሆኑን የተናገሩት የኢትዮጵያ ቅርስ ባለስልጣን ዋና ዳይሬክተር ረዳት ፕሮፌሰር አበባው አያሌው የቅርስ ምርምር ለቅርስ ጥበቃና እንክብካቤ አስተዋጽኦ እንዲያደርግ መድረኩ አጋዥ ነው ብሏል። በተለያዩ ቅርሶች ላይ የሚደረጉ ምርምሮችን በማስፋት የኢትዮጵያን ምድረ ቀደምነት የሚያጉሉ ስራዎችን ማጠናከር እንደሚገባም ነው ዋና ዳይሬክተሩ የተናገሩት። ከጉባኤው ጎን ለጎን ሉሲ የተገኘችበት አምሳኛ ዓመትም መከበሩን አሻም ከሚኒስቴሩ ካገኘችው መረጃ መመልከት ችላለች። ወንጀልን በመከላከል ሂደት ውስጥ የህብረተሰቡ ተሳትፎ ከፍተኛ ሚና እንዳለው ተጠቆመ። በኢፌድሪ ፍትህ ሚኒስቴር በንቃተ ህግ ትምህርትና ስልጠና ዳይሬክቶሬት አስተባባሪነት ወንጀል መከላከል ላይ መሰረት ያደረገ ስልጠና ከአዲስ አበባ ፖሊስና ከፌዴራል ፖሊስ ወንጀል መከላከል ዘርፍ ለተወጣጡ የማህበረሰብ አቀፍ ፖሊስ አመራሮች ስልጠና እየሰጠ መሆኑን አስታውቋል። በማህበረሰብ አቀፍ የፖሊስ አገልግሎት አማካኝነት ወንጀልን መከላከል የሚቻሉባቸው መሰረታዊ ጉዳዮች ላይ ትኩረቱን የወንጀል ፍትህ ፖሊስ የተቀናጀ የወንጀል መከላከል ስትራቴጂና መሰል ተያያዥ ጉዳዮች ላይ ተመስርቶ ስልጠናው እንደሚሰጥ በፍትህ ሚኒስቴር የንቃተ ህግ ትምህርትና ስልጠና ዳይሬክተሬት ዳይሬክተር እንዳልካቸው ወርቁ ገልጸዋል። አያይዘውም ወንጀልን መከላከል በዋናነት ማህበረሰብን መሰረት ማድረግ እንደሚገባውና ይህንኑ ተግባር ለመፈጸም ያስችል ዘንድም የፍትህ ሚኒስቴር የማስተባበር ኃላፊነቱን በመወጣት ከአዲስ አበባ ፖሊስና ከፌዴራል ፖሊስ ጋር አብሮ ለመስራት የሚያስችለውን የመግባቢያ ሰነድ ተፈራርሞ ስራዎችን እየሰራ እንደሚገኝ አስታውሰው ይህ የማህበረሰብ አቀፍ ፖሊስ ስልጠናም የዚሁ አካል መሆኑን ተናግረዋል። የወንጀል ፍትህ ስርዓቱ መግቢያ በር ፖሊስ መሆኑን የገለጹት ዳይሬክተሩ ወንጀልን ለመከላከል ያስችል ዘንድም መሰረታዊ የሆነው ነገር መሰራት ያለበት ፖሊስ ጋር መሆኑን በመጠቆም ህብረተሰቡን አስተባብሮ መስራት ከተቻለ ወንጀልን መከላከል እንደሚቻል መገለጹን አሻም ከፍትህ ሚኒስቴር ያገኘችው መረጃ ያመላክታል። የምርመራ ስራን ለማዘመን የተጀመሩ ተግባራት ተጠናክረው እንደሚቀጥሉ የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ጌቱ አርጋው አስታወቁ። የአዲስ አበባ ፖሊስ ጠቅላይ መምሪያ ከጃስቲስ ፎር ኦል ፕሪዝን ፌሎውሺፕ ኢትዮጵያ ጋር በመተባበር ከግንቦት 13 እስከ 15 ቀን 2017 ዓ ም የሚቆይ የአቅም ግንባታ ስልጠና ለወንጀልና ትራፊክ አደጋ ምርመራ ኃላፊዎች እየሰጠ ይገኛል። ግንቦት 13 ቀን 2017 ዓ ም በኮተቤ የትምህርት ዩኒቨርሲቲ የተጀመረው ስልጠና በዋናነት ትኩረት ያደረገው ከፖሊስ ስራ አንዱ አንዱ በሆነው የምርመራ ተግባር ላይ ትኩረት ያደረገ እንደሆነም የአዲስ አበባ ፖሊስ በይፋዊ የትስስር ገጹ አስፍሯል። በስልጠናው ላይ ተገኝተው የመክፈቻ ንግግር ያደረጉት የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ጌቱ አርጋው አንድን የወንጀል ተግባር በሕግ አግባብ አጣርቶና መርምሮ ውሳኔ ለማሰጠት የምርመራ ስራ ቀዳሚ ተግባር መሆኑን አስታውሰዋል። አክለውም የወንጀልና ትራፊክ አደጋ ምርመራ ስራ የሕግ የበላይነትን ለማረጋገጥ ቁልፍ ተግባር በመሆኑ የምርመራ ስራ ለማዘመን ተቋሙ የጀመረውን ተግባር አጠናክሮ ይቀጥላል ብለዋል። የፖሊስን አገልግሎት ተደራሽና ለማህበረሰቡ ቅርብ እንዲሆን ለማድረግ የፖሊስ ጣቢያዎች ቁጥር በጥፍ መጨመር እየተቻለ መሆኑን ያነሱት ኃላፊው ፖሊስ ጣቢያዎቹም የምርመራ ስራ እንዲጀምሩ ማድረጉንም ገልጸዋል። ኃላፊው በመጨረሻም ከአገልግሎት አሰጣጥ ጋር ተያይዞ የሚስተዋሉ ክፍተቶችን ማረምና ማስተካከል እንዲሁም በሪፎርሙ ተቋሙ የጀመረውን በቴክኖሎጂ የምርመራ ስራን አጠናክሮ ማስቀጠል እንደሚገባ መልእክታቸውን አስተላልፈዋል። በስልጠና መርሃ ግብር ላይ የጃስቲስ ፎር ኦል ፕሪዝን ፌሎውሽፕ ኢትዮጵያ ፕሬዚዳንት ፓስተር ዳንኤል ሚካኤል ገብረስላሴ መዲናዋን የሚመጥን የፖሊስ ተቋም ለመገንባት አዲስ አበባ ፖሊስ እየሰራቸው ያሉ ተግባራት አበረታች መሆኑን ገልጸው፣ በምርመራ ወቅት ፖሊሳዊ ክህሎት ተጠቅሞ የሰዎችን መብት አክብሮ ኃላፊነቱ በብቃት የሚወጣ ኃይል ለመገንባት ተቋሙ የጀመረው ጥረት ስኬታማ እንዲሆን ተቋማችን አስፈላጊውን ድጋፍ ያደርጋልን ብለዋል። ለዛሬ ዕለት አርብ ግንቦት 15 ቀን 2017 ዓ.ም ተመረተ የተሰናዱ የአሻም ሰባ ዜናዎቻችን የተከታተላቸኋቸውን ይመስሉ ነበረ። የዕለቱ ተረኛ አሳላፊ መስከረም አዲሱ አብሬያችሁ ቆይታ አደረግኩኝ። ተመልካቾቻችን ከአሻም ቴሌቪዥን የሚተላለፉ አዳዲስ እና ወቅታዊ መረጃዎችን ለማግኘት ማህበራዊ ድረገጾቻችንን ማለትም ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ቴሌግራም ላይክ፣ ሰብስክራይብ እና ፎሎ በማድረግ ማግኘት እንደምትችሉ መጠቆም እንወዳለን። አሻም ለሁላችን።